ምሽቱ አንድ ሰዓት ሆኗል። ጤና ስጥልን። ኢቲቪ 57 ከኢትዮጵያ ቴሌቪዥን የቢዝነስ እና የስፖርት ዘገባዎችን አካቶ ተመልሷል። አብራችሁ እንድትቆዩ ባክብሮት እንጋብዛለን። አርዕስተ ዜናዎቹ እናስቀድማለን። የኮፕ 32ኛ ጉባኤ ኢትዮጵያ ለሀገር ግንባታ ለገጽታ ግንባታና ለአየር ንብረት ለውጥ ጉባኤ ስኬታማነት ትኩረት ለማድረግ እንደምትሰራ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኮፕ 32 ቁልፍ የዝግጅት ተግባራት ለማቀናጀት ከሚያስችለው የብሔራዊ አስተባባሪ ኮሚቴ ጋር ውይይትን ተደርጓል። የተጀመረውን የብልጽግና ጉዞ ለማረጋገጥ ተግዳሮቶቹን ወደ እድል በመቀየር አመራሩ የህዝብ አገልጋይነቱን የሚያስመሰክር መሥዋዕት ከፍሎ መሥራት እንዳለበትም ከንቲባ አዳነች አቤቤ አሳሰቡ። የሮማው ካቶሊክ ቤተክርስቲያን ሊቀጳጳስ ፖፕ ሊዮ በቱርኪያና ሊባኖስ ጉብኝት ለማድረግ አንካራ ገብተዋል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን ጡ መልሳ ነኝ። አብራችሁን ቆዩ። ጀግናው የኢፌዴሪ አየር ኃይል ላለፉት ዘጠና ዓመታት ከሕዝባችን ጎን በመቆም የሀገራችንን ሉዓላዊነት በማስጠበቅ ደማቅ ታሪክ የጻፈ ተቋም ነው። የዘጠና ዓመት ክብረ በዓልን አስመልክቶ ለአየር ኃይል እድገት በሙሉ አቅሜ ሮጣለሁ በሚል መሪ ሐሳብ የፊታችን ኅዳር 21 በውቢቱ ቢሾፍቱ ከተማ ስናዘጋጅ ተፈጥሮ የሰጣትን እምቅ ሀብት ለዓለም በማስተዋወቅ ነው። ዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ ሩጫ በድምቀት ይካሄዳል። ውድድር በኢትዮጵያ የመጀመሪያና ትልቁን ሽልማት ለብርቅዬ አትሌቶቻችን ይዘን መተናል። አንደኛ ለሚወጡ ግማሽ ሚሊዮን ብር፣ ሁለተኛ ለሚወጡ ሩብ ሚሊዮን ብር፣ ሶስተኛ ለሚወጡ አንድ መቶ ሺህ ብር አራተኛና አምስተኛ ለሚወጡ ሽልማት ተዘጋጅቷል። የበርካታ አትሌቶችና የኦሎምፒክ ሜዳሊያ ተሸላሚው ምሩጽ ይፍጠር መፍለቂያ የሆነው የኢፌዴሪ አየር ኃይል ዘጠና ዓመቱን ሲያከብር ለሀገራችንና ለሩጫው የሰራውን አኩሪ ገድል በመድገም ነው። 2021 በቢሸፍቱ እንገናኝ። ለበለጠ መረጃ በ0957575716 ይደውሉ። ለአየር ኃይል እድገት በሙሉ አቅማችን እንሮጣለን። አለን። ኢቲቪ 57 ወደ ቀዳሚው ዜናችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ የኮፕ 32 ቁልፍ የዝግጅት ተግባራት ለማቀናጀት ከሚያስችለው የብሔራዊ አስተባባሪ ኮሚቴ ጋር ውይይት አድርገዋል። ኢትዮጵያ ኮፕ 32 ለማስተናገድ ያላትን ቁርጠኝነት በሚያመላክተው በዚህ ውይይት ላይ ጠቅላይ ሚኒስትር አብይ አህመድ ውጤታማ ጉባኤን ለማሰናዳት የሚያስችሉ ሀሳቦች ላይ አቅጣጫም ሰጥተዋል። ኮፕ 32 ጉባኤን ኢትዮጵያ ለሀገር ግንባታ፣ ለገጽታ ግንባታና ለአየር ንብረት ለውጥ ጉባኤ ስኬታማነት ትኩረት በማድረግ እንደምት ራ ስራ ተናግረዋል። መጀመሪያው የዚህ የሶስት አመት ተኩል ጉዟችን አላማ ሀገር ግንባታ ነው። በዚህ ሶስት አመት ተኩል ሂደት ውስጥ ኢትዮጵያ ለቤዚክ ነገሮች ብቁ ናት የሚለውን ነገር አስተማማኝ በሆነ መንገድ ማስጨበጥ ያስፈልጋል። በዚህ ሀገር ግንባታ ውስጥ የኢንፍራስትራክቸር ኮሚቴ የተቋቋመ አለ። በጣም በጣም በርካታ ስራና ሀብት ይጠበቅበታል። ዴሊቨር እንደሚደረግ ተስፋ አደርጋለሁ። ግንባታው ሁለተኛው ዋና ዓላማ የሀገር ኢሜጅ ነው። የሀገር ኢሜጅ ሲባል ኢትዮጵያ ጥሩ ሀገር ናት የሚለውን ለማስጨበጥ ብቻ ሳይሆን ኤንሸንት ስለሆን ብዙ ሊታዩ የሚችሉ ታሪክ፣ ባህል በጣም በርካታ ነገሮች ያሉ ቢሆንም እነሱ ሁሉ ከቱሪዝም አንጻር ቢወሰድ መቶ ፐርሰንት የኢትዮጵያ ያላትን ካፓሲቲ ለዓለም ለማሳየት ትልቁ መድረካችን በዚህ ጊዜ ኢትዮጵያን ያየ ሰው በሌላ ጊዜ ፕሮግራም እያደረገ አላቃትም አይልም። አውቋት አልተመቸኝም፣ በዚህ ጊዜ በዚህኛው ጊዜ መጣሉ ሊል ይችላል። ለማወቅ የሚያስችለውን ስራ ግን የምንሰራበት ጊዜ ነው። ሶስተኛው አገር ገንብተን የሚሸሸጥን በኋላ ራሱ ዋናው ስራ ጉባኤዎቹ ወይም የሚያሰባስቡን ጉዳዮች በአውትካም ሌቭል የተሳኩ መሆን አለባቸው። በተያዘም የኮፕ 32 ተወካይ ፕሬዚዳንት የሆኑት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጠቅላይ ሚኒስትር አብይ አህመድ በተገኙበት ቁልፍ የዝግጅት ተግባራትን ለሚመራው የብሔራዊ አስተባባሪ ኮሚቴ ገለጻ አድርገዋል። ዶክተር ጌዲዮን ኮፕ 32 ጉባኤም ሀገሪቱ እስካሁን በተለያየ ደረጃ ስታከናውናቸው ከነበሩ ዓለም አቀፍ ጉባኤዎች የተለየ መሆኑንም ተናግረዋል። ኮፕ 32 ስንል ይሄ ጉባኤ ከዚህ በፊት እንደ ሀገር ካዘጋጀናቸው ካስተናገርናቸው የተለያዩ ጉባኤዎች ከአፍሪካ ሕብረት፣ ከዩኤን ፉድ ሲስተም የተለየ ሰፋ ያለ ወሰብሰብ ያለ የራሱ ልዩ ባህሪ ያለው ትልቅ ዓለም አቀፋዊ መድረክ ነው። እንደ አንድ ሀገራዊ ፕሮጀክት ከሀገርም አልፎ አህጉራዊ ፋይዳ ያለው ፕሮጀክት አድርገን የምንወስደው ኢትዮጵያ ዓለምን የምታስተናግድበት ለቀጣይ ለብዙ ትውልዶች የሚዘልቅ አሻራና ትሩፋት ሊገኝበት የሚገባ ትልቅ ጉባኤ ነው። ኮፕ 32 ጉባኤ በውስጡ ያካትታቸው በርካታ የአየር ንብረት ለውጥን ማዕከል ያደረጉ የጎንዮሽ ስብሰባና ውይይቶች የተካተቱበት ስለመሆኑም ጠቁመዋል። ኮፕ ስንል ኮንፈረንስ ኦፍ ፓርቲስ ማለት ነው። የዩኤን ፍሬምወርክ ኮንቬንሽን ኦን ክላይሜት ቼንጅ የሚባል በ1992 የጸደቀ ዓለም አቀፍ ስምምነት አለ። የዛ ስምምነት አጽዳቂ ፈራሚ የሆኑ ሀገራት እንዲሁም በዛ ስምምነት ማዕቀፍ ውስጥ የተደረጉ ሌሎች ስምምነቶች እንደ ፓሪስ አግሪመንት፣ እንደ ኪዮቶ ፕሮቶኮል ያሉ ሌሎችን መሰል ስምምነቶችን ላይ ያለውን አፈጻጸም ምን ላይ ደርሰናል እነሱን ተግባራዊ በማድረግ ምን ላይ ደርሰናል የሚለውን ለመገምገም እንዲሁም በዛው ማዕቀፍ ውስጥ ተጨማሪ የአየር ንብረት ለውጥን ለመከታተል ለመከላከል የሚደረጉ መግባባቶችን የሚደረጉ ቃል ኪዳኖች ላይ ለመድረስ ድርድር፣ ውይይት የሚደረግበት መድረክ ነው። በዚህ መድረክ አንድ ጉባኤ ብቻ ሳይሆን በዛ ኮንፈረንስ ውስጥ የሚካሄዱ ቢያንስ ቢያንስ አምስት ጉልህ ጉባኤዎች አሉ። ሌሎች ብዙ የጎንዮሽ መድረኮች፣ ኤግዚቢሽኖች እና መሰል ኩነቶች ይኖራሉ። ዶክተር ጌዲዮን ኢትዮጵያም በተናበበና በተቀናጀ መልኩ ጉባኤውን በማዘጋጀት አፍሪካ በአየር ንብረት ለውጥ ምክንያት ተጎጂ ብቻ ሳትሆን የመፍትሄ አካልም ናት የሚለውን ማስገንዘብ እንደሚገባም ገልጸዋል። በዚህ ጉባኤ ምንድን ነው ማሳካት የምንፈልገው ግባችን፣ አላማችን ምንድን ነው የሚለውን ስናይ በተቀናጀ በተናበበ ወጥ በሆነ ኃላፊነት በተቀበለ መዋቅር የሰመረ ከርዕዩ አኳያ ኃላፊነቱን ከመገንዘብ ከግንዛቤው አኳያ የተናበበ የሰመረ መዋቅር ኖሮን ስኬታማ ኮፕ በማዘጋጀት ስኬታማ ኮፕን በማዘጋጀት ሂደት ደግሞ አገርን መለወጥ፣ አገርን መገንባት፣ አገርን ማስተዋወቅ ነው እንደ ትልቅ ዓላማ ተደርጎ የተያዘው። ስኬታማ ኮፕ ካዘጋጀን የሚኖረው ትርፋት የሚኖረው ቅርስ ጥሎልን የሚያልፈው ብለን የምናስበው አንደኛ ይሄ የምናዘጋጀው ኮፕ ኢትዮጵያ የምታዘጋጀው የኢትዮጵያ ኮፕ ብቻ ሳይሆን የአፍሪካ ኮፕ ሆኖ በዚህ ሂደት አፍሪካ የአየር ንብረት ለውጥ ተጠቂ ለአየር ንብረት ለውጥና ተያይዞ ለሚመጡ ጦሶች ተጋላጭ ተደርጋ የምትታይ ብቻ ሳይሆን የመፍትሄው ማዕከል፣ የመፍትሄ ምንጭ፣ መፍትሄ በማምጣት አመራር የምትሰጥ አህጉር ሆና ጎልታ እንድትታይ አድርገን መስራት ይኖርብናል። የብሔራዊ የዲጂታል ትራንስፎርሜሽን ምክር ቤት በዛሬ ዕለት አምስተኛ መደበኛ ስብሰባውን አካሂደዋል። ምክር ቤቱ አጠቃላይ የዲጂታል ትራንስፎርሜሽን የስራ ክንውን የዲጂታል መታወቂያ የምዝገባ ሂደት እንደዚሁም የአምስት ሚሊዮን የኢትዮጵያ ኮደርስ ኢኒሼቲቭ ትግበራ አፈጻጸምን ገምግሞ በቀጣይ ተጠናክሮ እንዲቀጥል ከስምምነት ላይ ደርሷል። ከዚህም በተጨማሪ በሀገራችን በመከናወን ላይ የሚገኙ እንደዚሁም አዳዲስ የዲጂታል ስራዎች ከዲጂታል ኢትዮጵያ ስትራቴጂ ጋር ያላቸው ተጣጣሚነት በስብሰባውም ተዳስሷል። በመጨረሻም ምክር ቤቱ ረቂቅ የዲጂታል ኢትዮጵያ 230 ስትራቴጂ ላይ ጥልቅ ውይይት ካደረገ በኋላ ስትራቴጂ ሰነዱን በማጽደቅ ወደ ሚኒስትሮች ምክር ቤት እንዲላክም ወስነዋል። የኢትዮጵያም የኮፕ 32 አዘጋጅነትና ለአየር ንብረት ጥበቃ ስራዎቿ የተሰጠ ዓለም አቀፍ እውቅና ነው ሲል የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ይህን ያለው ዲፕሎማሲያዊ ክንውኖችን አስመልክቶ በሰጠው ሳምንታዊ መግለጫ ነው። በመግለጫው ለአየር ንብረት ጥበቃ ኢትዮጵያ እያከናወነቻቸው የሚገኙ በርካታ ስራዎች መኖራቸውን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው እነዚህ ክንውኖቿ ለኮፕ 32 አዘጋጅነት በሙሉ እንድትመረጥ አስችሏታልም፣ ብለዋል። ይህ ውሳኔ ኢትዮጵያ የአየር ንብረት ለውጥን ለመግታትና ለመከላከል ለወሰደቻቸው የተግባር እርምጃዎች እውቅና የሰጠ ነው። ከዚህም ባሻገር ኢትዮጵያ የአየር ንብረት ለውጥ አጀንዳን እየመራችበት ያለው አግባብ ዓለም አቀፋዊ እውቅና እየተሰጠው መምጣቱን የሚያሳይ ነው። ኢትዮጵያ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሽቲቭ የሆነው የአረንጓዴ አሻራ ከፍተኛ ውጤት እያስመዘገበ መሆኑ ይታወቃል። የአረንጓዴ አሻራ የኢትዮጵያ የአየር ንብረት ለውጥ ዲፕሎማሲ የተግባር ማሳያ ነው። ኢትዮጵያ በታዳሽ ኃይል፣ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች፣ ንጹህና አረንጓዴ ከተሞችን ለማስፋፋት የተጀመሩ ስራዎች፣ የኮሪደር ልማት፣ የወንዝ ዳርቻ ልማት አኩሪ ጅምሮች ኢትዮጵያን ለዓለም አቀፉ ጉባኤ አዘጋጅነት አብቅቷታል። ጉባኤው የኢትዮጵያ አጀንዳዎቿን ለዓለም የምታስተዋውቅበት ትልቅ መድረክ እንደሚሆንም አምባሳደሩ ጠቁመዋል። እንደ ሪፖርተራችን ሳምሶን በላይ ዘገባ ባሳለፍነው ሳምንት በቡድን ሀ ሀገራት ጉባኤ ላይ የነበራትን ሳትፎ በተመለከተም ኢትዮጵያ ጥቅሞቿን ያስጠበቀችበት እንደነበርም አምባሳደር ነቢያት ጌታቸው ገልጸዋል። በዚሁ ጉባኤ ወቅት ክቡር ጠቅላይ ሚኒስትራችን ከበርካታ ሀገራት መሪዎች ጋር የሁለትዮሽ ውይይቶች አድርገዋል። በእነዚህ ውይይቶች የኢትዮጵያ አጀንዳዎች ጎልተው እንዲወጡና ድጋፍ እና ትብብር እንዲቸራቸው የማድረግ ስራ፣ ልማት አጋርነትን የማጠናከር የሁለትዮሽና ቀጠናዊ አህጉራዊና ዓለም አቀፋዊ የጋራ ፍላጎቶች መግባባት የተደረሰባቸውና የተጀመሩ ትብብሮች ይበልጥ እንዲጠናከሩ ያደረጉ ውይይቶች ነበሩ። ክቡር ጠቅላይ ሚኒስትራችን ከዓለም ባንክ ከዓለም የገንዘብ ድርጅት እና ከአፍሪካ ልማት ባንክ ኃላፊዎች ጋርም በደቡብ አፍሪካ ውጤታማ ውይይት በማድረግ ከተቋማቱ ጋር ያለው ግንኙነት የበለጠ ተጠናክሮ እንዲቀጥል ማድረግ ተችሏል። የተጀመረውን የብልጽግና ጉዞ ለማረጋገጥ ተግዳሮቶችን ወደ እድል በመቀየር አመራሩ የህዝብ አገልጋይነቱን የሚያስመሰክር መስዋዕት ከፍሎ መስራት እንዳለበትም ከንቲባ አዳነች አቤቤ ያሳሰቡም ላለፉት ስምንት ቀናት በአዲስ አበባ ሲካሄድ የቆየው የብልጽግና ፓርቲ ከፍተኛ አመራሮች ስልጠና ተጠናቋል። የመራደም ዝርዝር አለው። አዲስ አበባ አሁን ላይ እንደ ስሟ ሆናለች። የአፍሪካ መዲናነቷን የሚመጥናትን አቋምና መልክ እንዲትላበስ እንዲሁም ኗሪው ጤናማ የኑሮ ዘይቤን እንዲመራ ለማስቻል የኮሪደርና የወንዝ ዳርቻ ልማትን በማከናወን አዲስ ገጽታን ተጎናጽፋለች። ይህ ሊሆን የቻለው ደግሞ አመራሩ ቁርጠኛ የመለወጥ ወኔን ይዞ ህዝቡን ያሳተፈ የጋራ ልማትን እውን የማድረግ አዲስ ስትራቴጂን በመተግበር እንደሆነ ይገለጻል። የሀገርን ሁለንተናዊ ብልጽግና እውን ስለማድረግ ትኩረቱን አድርጎ ለተከታታይ ስምንት ቀናት በአዲስ አበባ ሲካሄድ ቆየው ሁለተኛው ዙር የብልጽግና ፓርቲ ከፍተኛ አመራሮች ስልጠና መጠናቀቁን ተከትሎ ከንቲባ አዳነች አበበ በተለያዩ ጉዳዮች ላይ የስራ አቅጣጫና ማብራሪያ ሰጥተዋል። ከንቲባዋ በማብራሪያቸው የኑሮ ጫናን ከማቃለል በተጨማሪ በአዲስ አበባ በአካታችነት የተሰራውን የኮሪደር ልማት ስራ፣ የጋራ መኖሪያ ቤቶችን ተደራሽ በማድረግና በሌሎች ዘርፎችም ስኬቶች መመዝገባቸውን አንስተዋል። ኑሮ ውድነትን ለማሻሻል ብዙ ስራዎችን እየሰራን ያለነው አሁንም የኑሮ ውድነት አለ። አዎ፣ አዲስ አበባ ብቻ አይደለም፣ ወይም ከተሞች ላይ ብቻ አይደለም፣ አለ፣ በአጠቃላይ በአገራችንም አለ፣ በዓለም ላይም የኑሮ ውድነት አለ። በሰለጠኑት ሀገራትም በከፍተኛ ሁኔታ የኑሮ ውድነት አጀንዳ እንደሆነ ታውቃላችሁ። ነገር ግን ይሄንን ለማቋቋም እየሰሩ ያሉ ስራዎችን ማብዛት፣ ማስፋት፣ ማጠናከር ነው ያለብን። የገበያ ቁጥጥር ተጠናክሮ መቀጠል መቻል አለበት። ለሴክተር ብቻ ተውኖ ጉዳይ አይደለም። በግብረ ኃይል እየሰራን ያለ ነው። አምስት የገበያ ማዕከላቶችን በቢሊየን ገንዘብ ኢንቨስት አድርገን ሰርተን ምርት ያለ ደላላ ወደ ከተማ እየገባ ነው። ይህንንም ባናደርግ ኖሮ ብሎ ማሰብ ነው። የምርት እጥረት አዲስ አበባ ላይ እንዲፈታ፣ በተለይ ግብርና ምርቶች እጥረት እንዲፈታ ማድረግ አቺፍ ያደረግነው ሰክሰሳችን ነው ባቋቋምናቸው የገበያ ማዕከላትና የማምረት ማዕከላት የማድረግ ስራ እንሰራለን። በቁጥጥር ብቻ አይደለም፣ አንዳንድ ጊዜ ሳንቆጣጠር ያስተካከልናቸው ዘርፎች አሉ ማለት ነው። በቀጣይም ተግዳሮትን ወደ ድል በመቀየር ሕዝቡን ተጠቃሚ የሚያደርጉ እቅዶችን ለማሳካት አመራሩ ለሕዝቡ ሲል መስዋዕትነት ከፍሎ መስራት እንዳለበትም ከንቲባዋ አሳስበዋል። የተጀመሩ የሰው ኃይል የተቋም ሪፎርሞችን እናሳካ፣ አመራሮች በራሳችን ላይ እንስራ ሁል ጊዜ ፐርሶናል ፐርሰናል ዲቨሎፕመንት ያስፈልጋል። በሀገራችን የተለመደው የመንግስት አመራር የሚኮፈስ ከህዝቡ አንድ ስቴፕ ከፍ ያለ ተደርጎ ነው የሚታይና ሲታይ ኖሮ ግንኛ ለማገልገል ዋጋ ከፍለን ሰክሪፋይ አድርገን ለውጥ ለማምጣት ቃል የገባን አመራሮች ነው። አንድ ሰው የብልጽግና አመራር ሆኖ መቀጠል ከፈለገ ራሱን ለመሰዋት ለህዝብ ዋጋ ለመክፈል ሰዓት ለመቁጠር አይደለም፣ ምቾቱን ለመቁጠር አይደለም የጎደለበትን ለመቁጠር አይደለም። ዋጋ ከፍሎ በማይመች ሁኔታ ቤት ባይኖራችሁ መኪና ባያጥራችሁ ደሞዛችሁ በቂ ባይሆን በቂ የሆነው ደረጃ ላይ እስከምንደርስ ድረስ ሰክሪፋይ እናደርጋለን ብለን ዋጋ ለመክፈል ቃል የገባን ሰዎች ነን። በብልጽግና ውስጥ መዝለቅ የሚችለው አሁንም እንደዚህ አይነት አመራር ነው። አመራሩ በጊዜ የለኝም መንፈስ በተሰጠው ቦታና ኃላፊነት ልክ የሚታይና የሚቆጠር ውጤት በማስመዝገብ ብልጽግናን ለማረጋገጥ የሚደረገውን ጉዞ ከስኬት ማድረስ እንዳለበትም ከንቲባ አዳነች አቤቤ አቅጣጫ ሰጥተዋል። በማይጠቅሙ ጉዳዮች ጊዜያችንንም አንነግደል። ጊዜ ውድ ነው። የተሰጠንን ጊዜ ካልተጠቀምንበት ይቆጨናል። አንድ መስሪያ ቤት ደጋግመን የምንለው ይሄን ያህል ዓመት መራው ቆየው ልትሉ ትችላላችሁ እናንተ መስራታችሁን የእናንተን አሻራ የሚያሳይ ነገር ከሌለ እንደሌላችሁ ያንን ሁሉ ዓመት እንዳቃጠላችሁ ነው የሚቆጠረው። ምንድን ነው ዲፍረንሱ? እኔ እዛ ቤት በመምጣቴ እኔ ያንን ሴክተር በመምራቴ ምን ዲፍረንስ አመጣው? ምን የሚቆጠር በነበረው ላይ ምን አዳዲስ ነገር አድ አረኮ ወይም ጨመርኩ? በዚህ ረሃብ እና ጥማት መመራት መቻል አለብን። ይህንም በርትሰን እየሰራን የኢትዮጵያን ብልጽግና እናረጋግጣለን። አሁንም አገልግሎትን ይበልጥ ለማዘመን መትጋትና ለሀገራዊ ምርጫው ዲሞክራሲያዊነት ከወዲሁ መዘጋጀት እንደሚገባም ጠቁመዋል። የቄለም ወለጋ ዞን አርሶ አደሮች ሙዝን በኩታ ገጠም እርሻ በማልማት በገቢ ተጠቃሚ መሆናቸውን ገለጹ። በዞኑ ከ4000 ሄክታር በላይ መሬት የአትክልትና ፍራፍሬ ልማት እየተከናወነ መሆኑ ተገልጿል። ጌታቸው ባልቻ ቀድሞ በአብዛኛው በተወሰኑ የሰብል ምርቶች ላይ የተንጠለጠለ የእርሻ ሥራ የሚከውነው የኢትዮጵያ አርሶ አደር አሁን ላይ አትክልትና ፍራፍሬን በማምረት ተጨማሪ ገቢ እያገኘ ነው። ይህም መንግሥት ግብርናው ከተለመደ አሰራር ወጥቶ የአርሶ አደሩን ብሎም የሀገር ኢኮኖሚን በሚገባው ልክ እንዲያሳድግ የተገበረው አዲስ እይታ ውጤት ነው። በቄለም ወለጋ ዞን የሐዋ ገላን አርሶ አደሮችም የሙዝ ምርጥ ዘርን በኩታ ገጠም እርሻ በማልማት ተጠቃሚ መሆናቸውን ገልጸዋል። ሙዚ ኩራ ስንጅሩ ቱሬ ለፈብራቴ መኪና ፊያሜ ዱፌ ይህ የሙዝ ምርት እዚህ አልነበረም። ከሌላ ቦታ ነው በመኪና ይመጣልን። የሙዝ ምርት ጥሩነቱ አንዱ ተክል ከስሩ ከሰባት እስከ ስምንት ችግኞች ያፈራል። ይህ ደግሞ ከሚያፈራው ምርት በተጨማሪ ችግኝ ሸጠን ተጠቃሚ ልንሆን ያስችለናል። እኔ ከዚህ ማሳ ብቻ በአንድ ጊዜ እስከ አመቶ ሃምሳ ሺ ብር አገኘል። ስለ ሙዝ ጥቅም ሲነገረን እውነት አልመሰለንም ነበር። አሁን ግን እውነት መሆኑን አረጋግጠናል። ምን ያህል ተፈላጊ እንደሆነ አውቀናል። አሁን እዚህ ያለው አርሶ አደር ቀን ከሌት እየሰራ ይገኛል። በቄለም ወለጋ ዞን የአርሶ አደሮችን ኑሮ ለማሻሻል ከ1 ሚሊዮን 900 ሺህ በላይ የሙዝ ምርጥ ዘር ችግኞች ተደራሽ መደረጋቸውን የዞኑ ግብርና ጽሕፈት ቤት አስታውቋል። ከዚህ ቀደም ሙዝን በእርሻ ማሳዎች ዳር ላይ መትከል እንጂ እንደዚህ በክላስተር የማልማት ልምድ አልነበረም። ይህ አሰራር አርሶ አደሩ የሙዝ ምርትንና ችግኙን በመሸጥ በሁለት መንገድ ተጠቃሚ እንዲሆን እያስቻለው ነው። በዞኑ የህብረተሰቡን ተጠቃሚነት ለሚያረጋግጡ የልማት ኢኒሺቲቮች ትኩረት ተሰጥቶ በመሰራቱ ለውጥ እየተመዘገበ መሆኑን የቄለም ወለጋ ዞን አስተዳዳሪ አቶ ገመቹ ጉርሜሳ ተናግረዋል። ለአርሶ አደሮቹ የገበያ ትስስር ለመፍጠርም በትኩረት እየተሰራ ነው ነው ያሉት ኢኒቲቭ የሚሶሙ ዱራ በረኩመ ለማፊ የክልላችን ርዕሰ መስተዳደር የፍራፍሬ ኢኒሽቲቭን ባለፈው ዓመት ይፋ ካደረጉ በኋላ አርሶ አደሩ ወደዚህ ሥራ በስፋት እንዲገባ አድርገናል። በዚህም ሙዝን ጨምሮ የተለያዩ ፍራፍሬ ምርቶች ልማት በዞናችን በስፋት እየተከናወነ ይገኛል። አርሶ አደሩ የሚያመርተው ምርት ገበያ እንዲያገኝም የገበያ ትስስር ከኅብረት ሥራ ማኅበራትና ዩኒየኖች ጋር እየተሰራ ነው። በዞኑ አራት ሺህ ሄክታር በላይ መሬት ላይ የአትክልትና ፍራፍሬ ልማት እየተከናወነ መሆኑ ተገልጿል። ዘገባው የቄለም ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። የውጭ ዜና፣ የሮማው ካቶሊክ ቤተ ክርስቲያን ሊቀ ጳጳስ ፖፕ ሊዮ በቱርኪያና ሊባኖስ ጉብኝት ለማድረግ አንካራ ገብተዋል። የመጀመሪያ የውጭ ሀገር ጉብኝታቸውን በቱርኪያ የጀመሩት ሊቀ ጳጳስ ፖፕ ሊዮ ስለ መካከለኛው ምስራቅ ሰላምና አንድነት አብዝተው ይናገራሉ ተብሎ እንደሚጠበቅ አልዘዚራ ዘግቧል። ፖፕ ሊዮ ወደ አንካራ በሚያደርጉት በረራ ወቅት ስለ ጉዟቸው ዓላማ ተጠይቀው በዓለም ላይ የሚገኙም የተለያየ እምነትና ባህል ያላቸው ሕዝቦች በአንድነት ተከባብረው እንዲኖሩ እሰብካለው ሲሉም ተደምጠዋል። ፖፕ ሊዮ በአንካራ ፕሬዚዳንት ሬሲፕ ጣይብ ኤርዶጋንን ጨምሮ ካቢኔያቸውን እንደሚያነጋግሩም ገልጸዋል። በቱርኪያ እስከ መጪ እሁድ በተለያዩ ምርሃ ግብሮች ጉብኝት እያደረጉ የሚቆዩት ፖፕሊዮ ከዚያ ወደ ሊባኖስ በማቅናት በቀጠናው ሰላምና መረጋጋት ጉዳይ ንግግር እንደሚያደርጉም ይጠበቃል። ዘገባው የአልጀዚራ ነው። ኢትዮ 57 እንደቀጠለ ነው። አሁን ደግሞ ወደ ቢዝነስ